አድናቂ ሆኖ ምንም እንዳለ ምንም የሚሰሙ አይደሉም። በነገራችን ላይ አሁን ላይ በኛ ኢድ ነው እንግዲህ በክርስቲያኑም ጾም ላይ እንግዲህ ጾማችሁ እንግዲህ መፈቻው እየደረሰ ነው። የሰው ልጅ የሰውን አባት የሰውን እናት ስዘቀዝቁ ሕሊና የላችሁም። እናት አባት ማለት ስንት ወልዶ ያሳደገ ነው። እና በአብርሽ እና በሩታ ምክንያት የብዙ ቤተሰብ እየተዘቀዘቀ እንዲሁም በፍቅርም እንደዛው በቃ እናንተ እውነት ለደቂቃ እንኳን አያስታውሳችሁም። እናብርሽም በሉ እነምናምንም በሉ ለደቂቃ እንኳን የማያስታውሳችሁ የሰውን ቤተሰብ ሰብስብ ዘቀዝቁ። ምን አይነት እንቅልፍ ይዛቸዋል? በጣም አሳፋሪዎች ናቸው። እኔ በጣም ነው ያፈርኩት። ይቀርስ አድርጉልኝና ማለት ነውና እኔ ምንም አለለም እህቴዋ። እኔ ቤተሰብ ስላለኝ እኔ የሰውን ቤተሰብ ማልዘቀዝቅም። ለምን ዘቀዝቃለሁ? ሲጀምር ምን አደረጉኝ? እናት አባት ምን አደረገ ወልዶ ባሳደገ እንዴ አረብ ሀገር እናት አባት ይሰዳል፣ ሂጂ ስሪሊ ተለወጭልኝ ብሎ። እነሱ ስራቸው ቲክቶክ ላይ የሰውን እናት የሰውን አባት መዘቅዘቅ ነው። ስለዚህ ጭንቅላታቸው ለእኔ እህቴ አንደርስታንድ የማያደርግ ስለሆነ ነው የሰውን እናትና አባት የሚዘቀዝቁት። ምክንያቱም ማሰቢያቸው የተደፈነ ነው በወንድ በምናምን ተደፍኗል በቃ እነዚህ ስለዚህ እነዚህ ምንም ልላቸው አልችልም እኔ ለእኔ ርካሽ ናቸው ርካሽ ሰው ርካሽ ነው በቃ አንደርስታንድ አንድ ስለማያደርጉ ርካሽ ናቸው ለእኔ ብዬን የማስበው ስለዚህ ቢመከሩም ይብስባቸዋል እንጂ ምንም እንትን የሚሉት ነገር የለም የሩታ እናት ኔ ደግሞ የምትው የእንጀራ እናቷ ደግሞ ትንሽ አትሳደቢ፣ ምከሪ። አንቺ የስንት ዓመት ልጅ፣ ትልቅ ልጅ አለሽ፣ እና ምከሪ። ትልቅ ሴት ነሽ አንቺ። ወደ ቤተክርስቲያን ጦርት በማረጊያሽ፣ ቲክቶክ ላይ ትሳደቢ ያለሽ። በጣም ታሳፍሪያለሽ። እኔ ምንም ማለት አልችልም። መልካም ኢድ ብያለሁ ሁላችሁም